ሊያደርገው ይችላል አንቺ ነገር ታጠብቂያለሽ ደግሞ እንደዚህ የተጨናነቅሽ ሌላንም አታሰልችው እሱማ ዋደኝ እኔም እኮ ሰለችሁን እያልኩ ይጭ እየተጨናንኩ ነው ያለሁት እንደዚህ ሆነ ቆማችሁ ማለት ነው የምታሙት በይ ቀጢ አንደኛው መኝታ ቤት አንደኛው ደግሞ እዚህ ሆኜ በወጡ በገቡ ቁጥር ሰውን እንደዚህ አድርጉ እንደዚያ አታርጉ ማለት ጥሩ ማ ያመስሉሻል በጣም ታሳፍሪ ያለሽ ቤዛ። ሲጀመር ሲጀምር አንቺ ማን ፈቅዶልሽ ነው እዚህ ቤት እንደፈለግሽ የምትወጪው መገቢው? እኔ ባራሽ አይደለሁም። በወጣው በገባው ቁጥር አንቺ ፍቃድ መጠቂ አይጠበቅብኝም። እስኪ ራስሽን ተመልከች። ቆይ ማነኝ ብለሽ ነው የምታስቢው? እኔን ማዘዝ የምትሽና እንደሚመስልሽ፣ ወይ ደግሞ ሌላ አላማ ካለሽ ንገረኝና እንፋለም። ካለበለዚያ ዝም ብለሽ ስራ እንዳለበት ሰው አንድ ኪችን፣ አንዴ ሳሎን፣ አንድ የመኝታ ቤት እያልሽ አትተረማመሽብኝ። ምን አገባሽ አንቺ? አዎ ምንም አያገባኝም። ነገር ግን ቆም ብለሽ መንገድሽን ብታስተካኪ መልካም ነው። እሺ ቤዛ ጓዴች እንዴት የዘገበችው ለነገሩ አንቺ ነሽ የልቤ ልቤ እየሰጠሽ እንደዚህ ደረግሻት። ቆይ ጠብቁ ሁለታችሁም ከዚህ ቤት እያላችሁ እንድትወጥኑ ማድረጋችሁ ለማለቷ አንቺ ካልቀደምሽ ለኛ አታስቢ። ችግር የለውም ምን አባትሽ ነው ያልሺው? ሰምተሻል። ከዚህ በኋላ ሊሊን መናገር አይደለም ቀና ብለሽ ትያት እንዳለ የምትፈልጊው ነገር ካለ ማዘተችለ ቆይ ምን ለማድረግ እየሞከርሽ ነው? ለልዬ፣ ተረጋጊ። ምንም ለማድረግ እየሞከረች አይደለም፣ ለማጽናነት ነው ያቀፍኩት። ኤላ ላትሆን ሲጀመረው እሷ ከአንተ በላይ ብዙ ነገር አስበ ልትቀርብ የሞከረችው አንቺ። ቆይ ስንትን የምነግርሽ ሴት ልጅ ነሽ ሥርዓት ይኖርሽ ብዬ ስንትን የነገርኩሽ? በዛ በቃችሁ። ምን ነው እንደዚህ የምትሆኑት? ሁሌ ጭቅጭቅ አይሰለቻችሁም? ቆይ አንቺ? ሰላም ሰላም፣ ውድና የተከበሯቸው የቻናሊ ቤተሰቦች እንደምን ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ ነባሪ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱኝ ማለት ነው። ድርጅዬ ስለምታበረታቱኝ፣ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ በክፍል ሀምሳ ሰባት ይዤላችሁ መጥቻለሁ። ባለፈው ያቋረጥ ነው በክፍል ሀምሳ ስድስት ናኦል አደይና ልዱ አግታቸው ነበርና ከዛ ወደ ቤታቸው እንደመለሳቸው ነው ያቋረጥ ነው ማለት ነው እትዬ እና ዛሬ ደግሞ ለምል አዴ ይቅርታ አድርገውለት ስለነበረ ለሱ ጥፋቱ ሸፍነውለት ስለነበረ፣ ግን አዴ በጣም መልካም ሴት ነሽ፣ ንንአልኮ እንደዛ ይገባው ነበር። አንቺ ግን የሁሉ ነገር ይቅርታ አደረግሽለት እኮ። እንደዚህ ይቅርታ አድርግሽለት ስላየው በጣም ደስ ብሎኛል፣ በጣም መልካም ሴት ነሽ ስትላት ማለት ነው። እሷ ደግሞ እንደዚህ እንዳደርግ ያደረገኝ እኮ ሁሉ ነገሩ ችግሩ ስለነገረኝ ነው። ችግሩ ክፋት ሁሉ ነገር ነግሮኛል ያጋጥመው ነገር ወዶ ስለ እንዳልሆነ ነው። እና እንደዛ ስለሆነ ነው ይቅርታ ያደረግኩለት አለቻት ማለት ነው። እሷም በጣም በጣም መልካም ሳይት ነሽ ብላ አድንቃት። እኔም ደስ ብሎኝ ነበር። እኔም እኮ እየከፋኝ ነው በጣም ደስ ብሎኝ ነበር። ኤላ ወደ ውጭ አይሄድም ከኔ ጋር ነው የሚሆነው። ለእናቱ ደውለውለት ደውለላት እናቱ ፈቅደውለት አይሄድም ስትላት የምረሽ ነው በጣም ደስ ይላል። በጣም ደስ ብሎኛል አለቻት ማለት ነው እሷን አዎ ግን እቺ በዛ የምትባለዋ ስትቀርበው እንደዚ ስትል በጣም እቀና አለው አለቻት። አንቺ ኮ በቃ በ ይሆናል እያሰብሽ ነው እየተጎዳሽ ያለሽ እንጂ ያላን እንደዚ አይነት አያስብም ብላ አይዞሽ እያለቻት እያለ መጣች ማለት ነው። ቤዛ መጣች። እናንተ ምን እያማች ነው? ዝ ላይ ተጎልታች ምን እያማች ነው? ለማን እያማች ነው ስትላት አንቺ ዝም በይ እኛ እንዳንቺ አይደለንም ስራ ፈቶች። እኛ ስራ ያለን ሰዎችንም ስራ እንዳለሽ አንድ የክሽና ቤት አንድ ሳሎን እየተዘዋወርሽ አታች ቃብጢ ስትላት፣ ለሚ አንቺ ደግሞ ምንድን ነው አንቺ አንቺ እምጠግብሽ አንቺ ሰራተኛ መሆንሽ ረሳሽ? እንዲ አለቻት ማለት ነው። አንቺ እኔ ስራ አልረሳሁም፣ ግን አንቺ ስለፈቀድሽልኝ እዚ ላይ የምቆይ አንቺ ስላልፈቀድሽልኝ የምወጣ አይደለሁም ባሪያሻ አይደለሁም ብላ አስጠነቀቀቻት ማለት ነው። እንደዚህ ብላ አስጠነቀቃት፣ ወጣች ማለት ነው። እሷ ቤዛ ደግሞ ምን አለቻት ለአዴ? አንቺ ይቺ ጓደኛች እንዴት ነው የጠገበችው? አጠገብሻት እኮ አለቻት። ዝንቤ አንቺ ስለጓደኛ ስለ ሊሊ ምንም ቢሆን እኔ ፊት ላይ አትናገር ያትም አፍሽ ነው የሚያስከብርሽ፣ ስራሽ የሚያረክስሽ ስራሽ ስለሆነ ስርአትሽ ያዜ ብላ እሷም አስጠንቅቃት ወጣች ማለት ነው። ውዶትዬ ባለፈው ደግሞ ዳይመንድና ንጉስ ለናኦል ተከትለውት ትዶት እየመቱት ነበርና እኔ ኮ ልዱ እኮ ቤት ሄዳችሁ ማግኘት ትችላላችሁ። ለምንድን ነው እንደ እኔ የምትደበድቡኝ? አሁን ልዱ ያለችው እኮ ቤቷ ላይ ነው ያለችው። ራሷን አጠፍታ መንገድ ላይ አግኝቻት ነው ወደ ቤት ይዣት የመጣሁት፣ እንጂ ለምንድን ነው በምን ጥፋት ነው? ኧረ ተው ሀዘን የልቻልበት ስላቸው፣ የምርህ ነው ልዱ አለች። የምርህ ነው አለ። አወ አለች። እኮ ለምን እንደዚህ ትመቱኝ ያላችሁ ስላቸው፣ በቃ ይቅርታ አድርግልን። እኛ እኮ ራስ ስትደባበቅ እንደዚህ ስትደባበቅ እኮ ጥፋቱ አንተ ላይ ያለ መስሎን ነው እንጂ ይቅርታ አድርገልን አሉት። ማለት ነው እንደዚህ ካሉት በኋላ በቃሽ፣ ችግር የለውም እናንተ ደሞ እኮ እናንተ ለውጭ ናቸው ስለው ማለት ነው እናኦል አንተ ለውጭ ትላለህ እንዴ? ዝም ብለህ ከእኛ ጋር ተፍ ተፍ የምትል ከሆነ ቁጥራችን ያዝ ብሎ ቁጥሩ ሰጠው ማለት ነው ቁጥሩ ሰጥቶት ተቀብሎት ሄደ። ወጡ እነሱ ወጡ፣ ቤቱ ላይ ትተውት ማለት ነው። እና ልዱ ደግሞ ብቻዋ ተቀምጣ እያለ ኤላ መጣ። ልዱ፣ ለምንድን ነው ለብቻሽ የተቀመጥሽው? አላት። ምን አገባ ምን አገባ አለችው። እንዴ፣ ለምንድን ነው የማያገባኝ? ምን ሆነሽ ነው? ተቀይረሻል እኮ። በፊት እኮ መጥተሽ ቤት መጥተሽ ተጫወችኝ ነበር፣ ትስቅ ነበር፣ ትጨፍሪልኝ ነበር። አሁን ምን ሆነሽ ነው? አላት

እኔ ከአንተ ጋር የምናገረው ነገር የለኝም አለችው። አንተ አይደለህ እን በተሰጥ ስመጣ አንቺ ለምንድን ነው የምትመጪው? አሁንም ልዱ መጣች አሁን ልዱ መጣች እያልክ እየተሳደብክኝ ከለምለም ጋር እያባረርክኝ ነበረው አለችው። ይቅርታ አድርግልኝ ልዱዬ እኔ እኮ ልም ስለመከፋት እየከፋት ስለነበረ ነው እንጂ ኮ ለአንቺ ጠልቼሽ አይደለም። እና አሁንም ከደበረች መጠሽ መጫወት ትችያለሽ፣ መጨፈር ትችያለሽ ከደበ ነበረች ከእኔ ጋር ማውራት ትችያለች አላት። ማንም እኔ ከአንተ ጋር ማወራው ነገር የለም። አሁን ስለምታከብረኝ እኔ ስለምካከበርከኝ አከብርሃለሁ። ካላከበርከኝ ደግሞ አላከብርህም። አሁን ውጣለኝ ብላ ትታውተኛት ማለት ነው ውዶት ዬ እሱ ደግሞ በቃ ይቅርታ አድርግልኝ ብሎ ብሎት ወጣ ማለት ነው። ፍቅር ደግሞ ወደ ዳዊት ወደ ምኝታ ቤት ዳዊት ዳ ድብዬ ምን ሆነ ነው እንደዚህ ለምንድነው የምትረቀኝ አለችው። አንቺ ለአንቺ የሚያ እየካንቺ እያራቅ ያለው እኮ ጸባይሽ እኮ ነው። አንቺ ኮ ኮፈነሽ መቼም እኳ አትቀየርም አላት። እኔ እቀየራለሁ። በቃ አንተ የኔ ከሆንክ አንተ በቃ የኔ ከሆንክ ለአንተ የማልሆነው ነገር የለም እቀየራለሁ፣ ጥሩ ሰው ሆናለሁ አለችም። አንቺ ጥሩ ሰው የምትሆኝው ለእኔ ብለሽ ሳይሆን ለራስሽ ብለሽ ነው ጥሩ ሰው የምትሆኝው እንጂ ለእኔ ብለሽ አይደለም። ለእኔ ለራስሽ ስትይ መልካም ሰው ሆኚ፣ አላት ማለት ነው። በቃ እሺ ደብዬ፣ በቃ እሺ ብላ መልካም ሰው እሆናለሁ ከአሁን በኋላ ብላ ስማ ወጣች ማለት ነው። ሳመችው። እሱ ደግሞ አይ ፍቅር፣ መቼን መቼንም መቼ ነው የሚገባሽ መቼን የምትቀየሪው እያለ ቀረ ማለት ነው። ቤዛ ደግሞ ለኤላ ምን አለችው ይህን እኔ እኮ በጣም እየጨነቀኝ ነው አለችው። ምን ሆነች ነው አላት። ለእናቴ አራጣ ያበደሯት እኮ አሁን በትሽ ስላልከፈለች በትሽ እንሸጠዋለን ብለው በቷ ሊሸጡት ነው አለችው ማለት ነው። እንዴ በቃ ግማሽ ከሰጠናቸው ከመሸጡ ይተርፋል። በቃ እኔ ግማሽ እፈልጋለሁ እስከማፈላልግ እንዳይሸጡት እንጂ ሲላት፣ ችግር የለውም። ላይ እንደንተ ያለው ጓደኛ ስላለኝ በጣም አመሰግነዋለሁ፣ እግዚአብሔር እና አንቺ ግማሹ ከከፈናቸው በተ ከመሸጥ የተርፋላለችው እና ጓደኝነቱ ለመቼ ይሆናል። እና አይዞሽ በቃ ያትጨናነቂ እንዳትጨናነቂ ብሎ ሲላት እሷን እንደው እሷ ደግሞ በጣም አመሰግናለሁ ኤላዬ ብላ ስታቅፈው ልል መጣች በድንገት ማለት ነው። ልል ስትመጣ በጣም ደነገጠ ኤላ፣ ኤላ አለችው። ምን እየሰራ ነው አለችው ማለት ነው አንቺ ምን አደረገ? ለመጽናናት ያክል ነው ያቀፍኳት ሲላት አንቺ መቼ ነው አንቺ መቼ ነው ቅናትሽ መጠሮች በራስ በራስ የማትተማመኝ ኤላ እኮ መልካም ሰው ነው። ለምንድን ነው እንደዚህ የምትሆኙ አለቻት። አንቺ አንቺ ክብር የሌለሽ አንቺ እኮ ሴት ነሽ። ሴት እስከሆንሽ ክብርሽ መጠበቅ አለብሽ። ለምንድን ነው ሰው ባላ ይለሽ የምትለጣቀፊው? አለቻት ማለት ነው። እኔ ጓደኛዬ ነው ያደረግኩት ነገር የለም ስትላት፣ እሷም ልትመታት ስትይዛት ማለት ነው። አሁንስ ጭቅጭቁ ሰለቸኝ ሊሊ፣ ለምንድነው እንደዚህ የምትሆኘው? ምን አድርጌ ነው እንደዚህ የምትሆኚው? አሁንስ አሁንስ ጭቅጭቁ አስጠላኝ። አንቺ ከባረኳ ስትታቀፊ እንደዚህ ብዬ ጠረጥርሻለሁ እንዴ ስላት እና መተቃቀፉ ለምን አስፈለገ አለችው። በል ይቅርታ፣ ይቅርታ አድርግልኝ አለችው። እና ለምንድን ነው እኔ ለእኔ ለመቼ ነው የምታምኘኝ ብሎ ስቆታት እሷም ይቅርታ፣ ይቅርታ፣ በቃ ቀንቼ ነው ይቅርታ አለችው። የእኔ ቆንጆ እኔ እኮ ያንቺ ብቻ ነኝ ብሎ አቀፋት። አቅፎ ሳማት ማለት ነው ውዱትዬ። እና እንደዚ ብለው እየተጫወቱ እያለ አደይ መጣች ማለት ነው። አደይም አፍራ ልትመለስ ስትል ከዛ እንደ ነይ ነይ ብለው አስቀመጧት። ቡና እያፈላች ማለት ነው ውዱትዬ። እና እንደዚ ብላ ቡና እያፈላ እያሳቁ ልዱ ደግሞ በቃ እኔ ደብሮኛል አሁን ልዝናና ብላ ስትወጣ ተዝናንቼ ልምጣ ብላ ልትወጣ ስትል ወንድም አገኘችው። እንደ እሄድ የወደች ነች ስላት እንደዚህ ደብሮኝ እኮ ነው ትንሽ ወካድርቄ ልምጣ ስትለው ማለት ነው። እሱ ደግሞ በቃ እኔ ከአንቺ ጋር ልምጣ እንዳይ በርት ስላት ላምጣልሽ ስላት እንዲህ በቃ እዛ ላይ ደርሼ ስመጣ እኮ አሁን እያቀበቅከኝ እኮ ነው በቃ አለችው። እንዲህ ሄት የኮነሽ አንቺ ደግሞ እንደዛ ብለሽ ደግሞ እንደገና እንዳትቀብጭ አላት። ችግር የለውም ብለው ተያይዞ ወጡ ማለት ነው። ለወንድ እህቱ ይዞ ወጣ ማለት ነው። ዱትዬ በዛ ደግሞ እየተኳኳለች እያለ ፍቅር መጣቻት። ለፍቅርም ስራ እያሰበችላት ነው አሁን ማለት ነው። ዱትዬ አንቺ ደግሞ ወዴት ልትሄጂ ነው ስትላት፣ ሌላ ኦል ስልክ ስክስጠኝ አለቻት። ምን ፈልገሽ ነው? ሌላ ኦል ስልክ አለቻት። ምን አይነት ተንኮል እያሰብሽ ነው ስትላት ምንም አላሰብኩም፣ ያሰብኩት ነገር የለም አለቻት ማለት ነው። እንደዚያ ገላምጣቻች ወጣች ማለት ነው። ውዶት ዬ በክፍል አምሳ ሰባት ይመስል ነበር። በክፍል አምሳ ስምንት እስከምንገናኝ ለቸር ሳብስክራይብ እያደረጋችሁ ቤተሰቡን ነው ውዶት ዬ በጣም አመሰግናለሁ ስለምታበረታትን ውድድ